ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ በዕለቱ አዳዲስና ወቅታዊ መረጃዎች የምናስደምጥበት የዜና ሰዓታችን ነው ጀምሯል። ቅድሚያም አርዕስተ ዜናዎችን ነግራችኋለሁ፣ አብራችሁ ይቆዩ። ህወሓት የኢትዮጵያ መንግስት በየዕለቱ እየሞተ ያለውን ህዝባችን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቀሉ ወገኖቻችን ላይ ሌላ የፖለቲካ ቁማር መጫወት፣ በአሮጌና በአዲስ በተቀጠሩ ካድሬዎቹ አማካኝነት እየሰራብን ነው አለም ህወሓት ወደ ትግራይ ክልል የነዳጅ አቅርቦት እና ሸቀጣሸቀጦች እንዳያልፉ ማደናቀፍ፣ ጎብኚዎች ወደ ትግራይ ክልል እንዳይገቡ በመከልከል እየተደረገ ያለው ኃላፊነት የጎደለው ተግባር በፌዴራል መንግስት በኩል መቀጠል የለበትም ሲል ጠይቋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደም በአቶ ጌታቸው ረዳ ተሹመው የነበሩና በትግራይ ሰራዊት አባላት ከስልጣናቸው የተነሱ የአንድ ወረዳ ባለስልጣናትን ድጋሚ ወደ ስልጣናቸው እንዲመጡ ውሳኔ አሳልፊያለሁ ብሏል። በዝርዝር እናያለን። ፖለቲከኛው ጃዋር መሀመድ የአሰብ ወደብንም ሆነ የባህር በርን በጦርነት ለማምጣት ማሰብ ይዞ የሚመጣውን መዘዝ ከባድ ነው ሲል ተቃወመ። አብይ ከኤርትራ ጋራ በሶስት መንገድ ወደብ ለመውሰድ ይሞክራል ማለት ሀተታውን ያስቀምጠው ጃዋር፣ አሁን ላይ ግን የወደቡ ጉዳይ ተጠቅሞ ይልቅ ጉዳቱ ይበልጣል ብሏል። በተጨማሪም አብይ የአሰብን ጉዳይ እንደ አጀንዳ ያነሳው ከፕሪቶሪያው ስምነት በኋላ ከኢሳያስ አፈወርቂ ጋር ጸውስ ስለገባም የኢትዮጵያን ህዝብ ከጎኑ ማሰለፍ ሊመጣ በሚችለው ግጭት ውስጥ ራሱን ለማዳን በማለት ጽፏል። በዚህም ላይ ዝርዝር ይዘናል። የመንግስታቱ ድርጅት የኤርትራ መንግስት በዜጎች ላይ እየፈጸመ ያለውን የሰብአዊ ጥሰት እንዲያወግዝ ሲፒጄ እና ሌሎች 31 መንግስታት ያልሆኑ ተቋማት ጥሪ በመላ ሀገሪቱ ላይም እየተካሄደ ያለውን የሰብአዊ መብት ጥሰት ምርመራ እንዲያስቀጥልም ጠይቀዋል። ተጨማሪ ይዘናል። የሶማሌላንድ ፕሬዚዳንት ሀገርነት እውቅና ሶማሌላንድ ልታገኝ ነው አሉ። ፕሬዚዳንቱ ራስ ገዟ ሶማሌላንድን የሀገርነት እውቅና የምታገኘው ከአሜሪካ ነው ሲሉ ትራምፕን ጠቅሰው ተናግረዋል። በዚህም ላይ ዝርዝር ይዘናል። አሜሪካና አስር አጋሮቿ ሩሲያና ሰሜን ኮሪያ በመንግስታት ውርጅ ሲጣለባቸው ማቀብ ማዕቀብ እየጣሱ እንደሆነ ግልጽ አድርገዋል። እነዚህ ሀገራት በተጣለባቸው ማዕቀብ ስር ሳይሆኑ የተጣለባቸውን ማዕቀብ በመጣስ ወታደራዊ እንቅስቃሴዎችን ጭምር እያደረጉና ና ሽያጭና ግዢዎችን እየተለዋወጡም ተብሏል። በዝርዝር እንመለከታለን። ተመልካቾቻችሁ ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩ። ህወሓት የኢትዮጵያ መንግስት በየዕለቱ እየሞቱ ያለውን ህዝባችን ለመታደግ የገባውን ቃል ከፈጸም ይልቅ በተፈናቀሉ ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት በአሮጌና በአዲስ በተቀጠሩ ካሪዎች አማካኝነት እየሰራብን ነው አለም ወደ ትግራይ ክልል የነዳጅ አቅርቦት እና ሸቀጣሸቀጥ እንዳያልፍ በማደናቀፍ ጎብኚዎቹን ወደ ትግራይ እንዳይገቡ በመከልከል እየተደረገ ያለው ኃላፊነት የጎደለው ተግባር ነው ማለት ተችቷል። የትግራይ ክልል ጊዜ አስተራር ፕሬዚዳንት ሌተራል ጀነራል ታደሰ ወረደ በአቶ ጌታቸው ረዳቶ ሹሙ የነበሩ የትግራይ ሰራዊት ከሁለት ሳምንት ገደማ በፊት በሀይል ያስወገዳቸው የእንደርታ ወረዳ አስተራር ወደነበረበት እንዲመለሱ ማድረጉም ተሰምቷል። ጀነራል ታደሰ ወረደ በአቶ ጌታቸው ረዳቶ ሹሙ የነበሩና የአንድ ወረዳ አስተራር ሹመኞች ወደነበሩበት ስልጣን እንዲመለሱ ትላንት በጻፉት ደብዳቤ ወስኛል። የትግራይ ሰራዊት በኃይል ከቢሮቸው ባስወጣቸው የወረዳ አስተዳዳሪዎች ምትክ አዲስ ኃላፊዎች ተመድበው እንደነበረም ይታወቃል። ሆኖም በድርጊቱ ዙሪያም ህዝባዊ ተቃውሞ መቀስቀሱ ተከትሎ ነው ጀነራል ታደሰ አስተዳድሩ ወደነበረበት እንዲመለስ ትናንት በጻፉት ደብዳቤና ተደረገ በተባለ ስብሰባ ውስኛለሁ ያሉትም ጀነራል ታደሰ በዚሁ ትዛዛቸው የወረዳው አስተዳደር በኃይል የተወገደው ከወረዳው ምክር ቤት ውሳኔ ውጭ እንደሆነ መጥቀሳቸውን ዘገባዎች አመላክተዋል። ጀነራል ታደሰ የክልሉ ፖሊስ ትዛዙን እንዲያስፈጽምና አስተዳድሩ በኃይል እንዲወገድ ያደረጉት አካላት በእግድ ተጠያቂ እንዲያደርጉ ትዛዝ መስጠታቸውም ሰምቷል። ይህ በእንዲህ እንዳለም የተፈናቀሉና የተሰደዱ ወገኖች ወደ ቤታቸው ይመለሱም የነዳጅና የሸ ሸቀጣ ሸቀጥ ንብረቶች እና የቱሪስት እገዳ ሊቆም አይገባም፣ በማለት ህወሓት ተቃውሞውን አሰምቷል። ህወሓት ሳምንታዊ መልእክት በማለት ባወጣው መግለጫው በትግራይ የተለያዩ አካባቢዎች ጥሩ የዝናብ ሽፋን በማግኘት ዘንድሮ ክረምት ተስፋ ሰጪ ሆኖ ጀምሯል ያለ ሲሆን ይህ ሁኔታ ለገበሬዎችና ለመላው ህዝብ ትልቅ ተስፋና ደስታ ፈጥሯል። ይሁን እንጂ እየታየ ያለው የተስፋ ደመና በኬ እንዳላለፉት አራት ክረምት ያለውን ህዝባችን የሚያሳድሩ ተጽዕኖ ደስታችን ያልተሟላ አድርጎታል ባይ ነው። የተፈናቀሉና የተሰደዱ ወገኖች የተለያዩ መንግስት የገባውን ውል ባል ለመፈጸም ወደ ቀያቸው ሊመለሱ አልቻሉም። ህወሓትና የትግራይ ህዝብ ላለፉት አራት ክረምት በብርድ በረሃብና ና በስቃይ እየተሰቃይ ያለው ህዝባችን አፋጣኝ መፍትሄ እንዲሰጠው የኢትዮጵያ መንግስት ተራዳሪ አካላት ና ዓለም አቀፍ ማህበረሰብ በተደጋጋሚ እየተማጸነ ይገኛል ብሏል። ነገር ግን የኢትዮጵያ መንግስት በየእለቱ እየሞተ ያለውን ህዝባችን ለመታደግ ይገባውን ቃል ከመፈጸም ይልቅ በተፈናቀሉ ወገኖች ላይ ሌላ የፖለቲካ ቁማር በመጫወት ባሮጌ ና አዲስ በተቀጠሩ ካድሬዎች አማካኝነት እየሰራ ነው ብሏል። ህወሓት የኢትዮጵያ መንግስት ከዚህ ኃላፊነት የጎደለውና ና ከፕሪቶሪያ ስምምነት

የተፈናቀሉ ወገኖች አምስተኛውን ክረምት በኬንዳ አስከፊ ህይወት እንዳያሳልፉ ግዳጁን ሊወጣ ይገባል ብሏል። የተፈናቃዮች ሁኔታ በአምባሳደር በተደራዳሪውና በመላው ዓለም አቀፍ ማህበረሰብ በኩል በተከታተለችው አሜሪካ ለተፈናቃዮችና ና ለተፈናቀሉ ወገኖቻችንም እየደረሰ ያለውን ጊዜ የማይሽረው ቀውስ ተረድቶ የድርሻው እንዲወጣም በድጋሚ አሜሪካ መንግስት ጠይቃሉ ብሏል በመግለጫው ህወሓት። በተጨማሪም የኢትዮጵያ መንግስት የፕሪቶሪያውን ስምነት ተግባራዊ ከማድረግና አስተማማኝ ሰላምን የሚያጎለብቱ እርምጃዎች ከመውሰድ ይልቅ ሰላም ፈላጊ ህዝባችን ላይ ተጨማሪ ስጋት እየፈጠረ ነው ሲል ወንጅሏል። የትግራይ ህዝብና ፓርቲያችን ህወሓት በተለይም በወራሪዎች ስር ያሉ ህዝቦችን ነጻ ለማውጣት የተፈናቀሉና የተሰደዱ ወገኖቻቸው ወደ ቀያቸው እንዲመለሱና የትግራይ ሉዓላዊነት እንዲከበር የፕሪቶሪያ ስምምነት ተግባራዊ እንዲሆን የተጠባበቁ ይገኛሉ ያለ ሲሆን ወደ ትግራይ የነዳጅ አቅርቦትና ሸቀጦች እንዳያልፉም በማደናቀፍ ጎብኞቹ ወደ ትግራይ እንዳይገቡም በመከላከል እየተደረገ ያለውን ኃላፊነት የጎደለ ተግባር ተጨማሪ ስጋት ፈጥሯል ብሏል። ቀጥሎም በመግለጫው ሁሉም ሰላም ፈላጊ በየጊዜው እንዲገነዘቡ የሚገባው በጦርነት የተመሰቃቀለው የትግራይ ኢኮኖሚ መልሶ ከመገንባቱ ይልቅ ከቅርብ ዓመታት ወዲህ የዘር ማጥፋት ስትራቴጂ ተብሎ ወደ ተተገበረው እገዳና ከበባ እንደገና መግባትና የፕሪቶሪያው ስምምነት የሚጻረር በፓርቲዎች መካከል ሊኖር የሚገባ መተማመን የሚያዳክም ሆኗል ብሏ። የኢትዮጵያ መንግስት የተፈጠሩ ክልከላዎችንና እንቅፋቶችን በአስቸኳይ በማረም ለፕሪቶሪያ ስምምነት በማክበር ስምምነቱን ለማስቀጠል አዎንታዊ ግዴታውን ሊወጣ ይገባል ብለን እናምናለን በማለት ህወሓት ጥሪውን አቅርቧል። ፖለቲከኛው ጃዋር መሀመድ የአሰብ ወደብም ሆነ የባርበር በጦርነት ለማምጣት ማሰብ ይዞ የሚመጣው አደጋ ከባድ ነው፣ አለም አብይ ከኤርትራ በሶስት መንገድ ወደብ ለመውሰድ ይሞክራል በማለት ሀታውን ያስቀምጠው ጃዋር አሁን ላይ ግን የወደቡ ጉዳይ ከጥቅሙ ይልቅ ጉዳቱ ይበልጣል ብሏል። በተጨማሪም አብይ የአሰብን ጉዳይ እንደ አጀንዳ ያነሳው ከፕሪቶሪያ ስምምነት በኋላ ከኢሳይያስ ጋር ጸብ ውስጥ ስለገባ የኢትዮጵያን ህዝብ ከጎኑ ማሰለፍ ሊመጣ በሚችለው ግጭት ውስጥ ራሱን ለማዳን ነው ብሏል። በቅርብ ጊዜያት በአገዛዙ ላይ ከፍተኛ ትችትና ማጋለጥን ስራዬ ብሎ ከያዙት ውስጥ አንዱ ፖለቲከኛ ጀዋር መሀመድ ነው። ጀዋር የብልጽግናውን መንግስት በተለያየ መንገድ መታገሉን የቀጠለ ሲሆን ከኤርትራ ጋር የሚደረገውን ጦርነት ታሳቢ ያደረገ እንቅስቃሴን እያጋለጠ ይገኛል። ጀዋር በትላንትና ሁለት በአሰራጨው ጽሑፍ ላይ ወደብን በተመለከተ የአብይን እቅድ ሙሉ በሙሉ የማይሳካ መሆኑን በዝርዝር አስረድቷል። ወደብ ለማግኘት አብይ ቀላሉ መንገድ ትቶ ውስብስብ ለምን መረጠ ማለት የሚጠይቀው ጀዋር የእውነት አቅዶበትና ተዘጋጅቶበት የገባበት ነገር አይደለም። የሶማሌላንዱን ስምምነት ሲያደርግ የባህር በር አስገኘው በሚል የፕሮፓጋንዳ የሀገር ውስጥ ተቃዋሚዎችን ለመመከት ይጠቅመኛል ብሎ አስቦ ነበር ይላል ጃዋር። በተጨማሪም በሶማሌ ድንበር የባህር በር የማግኘት እውነተኛ እቅድ ቢኖረው ኖሮም የእርሱ ሸሪክ የነበረው ፈርማጆ ፕሬዚዳንት እያለ ስምምነት ማስፈረም ነበረበት። በተመሳሳይ መልኩ በአሰብ ጉዳይ ዘላቂ መፍትሔ ለማበጀት ቢፈልግ ኖሮ ከኢሳያስ ጋር በአንድ ሳምባ ካልተነፈስም በሚሉበት ጊዜ የፈጽም ነበረበት ይላል። ሆኖም የባህር በር ጉዳይን ከኤርትራውያን ጋርም አንድን ቀን በቅጡ ተነጋግሮ እንደማያውቅ በጫጉላ ሽርሽር ጊዜ በቅርብ ከነበሩ ሰዎች አረጋግጫሉ የሚለው ጃዋር የአሰብን ጉዳይ እንደ አጀንዳ ያነሳው ከፕሪቶሪያ ስምምነት በኋላ ከኢሳያስ ጋር ፀብ ውስጥ ስለገባ የኢትዮጵያን ሕዝብ ከጎኑ በማሰለፍ ሊመጣ በሚችል ግጭት ውስጥ ራሱን ለማዳን ነው በማለት የአብይ አህመድን አካሄድ ይሞግታል። ጃዋር ቀጥሎም ለመሆኑ ብልጽግናዎች እንደሚሉት እነሱ የአሰብ ወደብን በወታደራዊ መንገድ መግኘት ያዋጣል ወይ የሚለውን ብናይ እንኳን አሰብን ለመያዝ የሚደረገው ወታደራዊ አካሄድ በሶስት ደረጃ ሊከናወን ይችላል ብሏል። አንደኛ መጀመሪያ አሁን ያለውን የኤርትራ መንግስት ገልብጦ ዓሰብን ወደብ ለኢትዮጵያ አሳልፎ የሚሰጥ መንግስት ማቋቋም ነው። ውስብስብ የሆነውን የኤርትራ ውስጣዊ ፖለቲካና የአፍሪካ ቀንድ ሁኔታ ይህን ማድረግ ያስችላሉ የሚለው ለጊዜው እንተውና ቢቻል እንኳን የኢትዮጵያ ብሔርተኝነት ከሰብ አመታት በላይ በጦርነት ጉላፈን ሲግል የነበረ በመሆኑ ማንኛውም ኢትዮጵያ ስልጣን ላይ የምታስቀምጠው ቡድን ከጅምሩ ከፍተኛ የቅቡልነት ችግር ስለሚገጥመው አንድ ስንዝር መሬት የመስጠት አቅም አይኖረም ይላሉ። ከሰጠም ደግሞ ውሎ ሳያድር በውስጣዊ አመጽ ይናጣ ለዚህ ማሳየው አብይ ወደቡን ጉዳይ እንዳነሳ የኢሳያስ መንግስት ክፉኛ በመኮነን የሚታወቁ የኤርትራ ተቃዋሚዎች እንኳን ድምጻቸውን ከፍ አድርገው መቃወም መጀመራቸው ነው ብሏል። የብሔርተኝነት ኃይል መረዳት የፈለገ ትግራይ ለመደፍጠት የደረገውን ሙከራና የገጠመውን ፈተና ማስታወስ ይኖርበታል ብሏል። ኛ ኤርትራ ሙሉ በሙሉ መመለስ ነው ይላል ጃዋር። ይህም የአለም አቀፍ ህግን መጣስ ብቻ ሳይሆን የኤርትራ ብሔርተኝነት ላይ ቤንዚን በማርከፍከፍ ማለቂያ ወደሌለው ጦርነት መግባት ነው ማለት ተችሎታል። ሶስተኛ ታዲያ በአሰብ ዙሪያ ያለውን መሬት ቆርጦ መውሰድ ነው ይላል። ወይም ለጊዜያዊ ፕሮፓጋንዳ ህዝቡን እልል በለማስባል ይጠቅም ይሆናል። የዓለም አቀፉ ህግ ጥሰትን ወደ ጎን እንተወውና አሰብን በጉልበት ቆርጦ ለመጠቀም የማያቋርጥ ወታደራዊ ጥበቃ ያስፈልጋል። በዚህ አይነቱ ጦርነት ምክንያት በሰውና በገንዘብ ላይ የሚደርሰው ኪሳራ ከወደቡ ከሚገኘው ትርፍ አንጻር አዋጭ እንኳን ሊሆን አይችልም በማለት ደምድሟል። በአጠቃላይ በጦርነት የባህር በር ተጠቃሚ ለመሆን መሞከር ከሚያስገኘው የትኛውም ጥቅም ይዞ ከሚመጣው መዘዝ ይበልጣል። የሚያስከትለው ቀጣይነት ያለው ጦርነትና ኢኮኖሚያዊ ኪሳራ ወደቡን ማግኘት ከሚያስገኘው ጥቅም በብዙ ጥፍ ይበልጣል፣ ይላል ጃዋር። ጃዋር ሰላም ካለው ውሎ ቢያድርም የባህር በር ለማግኘት የሚያስችል ሁኔታ መፍጠር ይቻላል። የወደብ መኖር ግን የሰላም ዋስትና ሊሆን አይችልም። ሰላም ያላት ሀገር ኢኮኖሚዋን በማሳደግ በተለያየ ስልት የባህር በር ባለቤት ለመሆን የሚያስችላትን ሁለ ገብ ጉልበት መገንባት ትችላለች። ውስጣዊ ሰላም የሌላት ሀገር ግን ስፍር ቁጥር የሌለው የባህር በር ባለቤት ብትሆን እንኳን ኢኮኖሚዋን ለማሳደግ ልትጠቀምበት አትችልም፣ በማለት የአብይ አህመድ አካሄድን ተችቷል። የወደብ ጉዳይ እንዳሁኑ መቅረቡ ብቻውን ኢትዮጵያ በቀይ ባህር ላይ ያላት ጥቅምና መብት ጎልቶ እንዲወጣ አድርጓል ይላሉ የብልጽግና ሰዎች፣ ይላን ጃዋር እውነት ነው በማለት የሚጀምረው ጃዋር ነገር ግን የአጀንዳ አጋኖ ነው ማቅረብ ጥቅም ብቻ ሳይሆን ጉዳት አስከትሏል። ከሶማሊያ ጋር የነበረው እሳት አገባ ከፍተኛ ኪሳራ አስከትሎ ያለፈው ክስተት ነበር። የሀገራትን ሉዓላዊነት የማናከብር በጉልበተኛነት እንድንፈረጅ አድርጎናል። ሶማሊያም ሶማሊላንድም አስከፍተን ከሁለቱ ያጣ ሆነናል። ከአሰብ ጉዳይ ጋር ተያይዞም ከኤርትራ ጋር የተጀመረው ሽኩቻ ደግሞ ወደ አውዳሚ ጦርነት ሊወስደን ይችላል በማለት ደምድሟል። በአጭሩ በበርበራም ሆነ በሌላ ጉዳይ አብይ ምክትል ያለው የጦረኝነት ፖለቲካ ድሮ የአፍሪካ ቀንድ የሰላም ምሰሶ እየተባለ ስትወደስ የነበረችዋን ኢትዮጵያን የአካባቢ ዋና የግጭት አምራች ሆና እንድትታይ አድርጓል ነው ያለው ጃዋር መሀመድ። በተጨማሪም ይህን የባህር በር በጉልበት የመጎናጸፍ አጀንዳ የአፍሪካ ቀንድ ተፈጥሯዊ ሀብት መቀራመት የሚፈልጉ ኃይሎች ተንጋግተው እንዲመጡ በመጋበዝ የአካባቢውን ሀገራት የውስጥና የውጭ ፖለቲካና ጉርብትና ለጣልቃ ገብነት ተጋላጭ አድርጎታል ማለት ተቀባይነት የሌለው ነው ሲል ተችተዋል። የመንግስታቱ ድርጅት የኤርትራ መንግስት በዜጎቹ ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጂ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ያቀረቡም በሀገራቱ ላይ እየተካሄደ ያለውን የሰብአዊ መብት ጥሰት ምርመራ እንዲያስቀጥልም ጠይቀዋል። አለም አቀፉ የጋዜጠኞች መብት ተሟጋች ሲፒጂም ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸመ ያሉትን ከባድ የሰብአዊ መብት ጥሰቶች እንዲያወግዝ ጥሪ አቅርበዋል። በሀገሪቱ ላይ የሚካሄደው ምርመራም ይቀጥል ባይ ናቸው። ድርጅቶቹ በኤርትራ እየተፈጸመ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለእስር መዳረግ፣ ፍታዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በአገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል ብለዋል። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙ ድርጅቶቹም ምክር ቤቱ በመጭው ሰኔ ወር ላይ በሚያደርገው ስብሰባ የኮሚቴውን የስራ ጊዜ እንዲያራዝም ጠይቀዋል። ሲፒጄ በጎርጎሮሳውያኑ ሰሜን 224 በወጣው የቅርብ ጊዜ አመታዊ ዓለም አቀፍ የጋዜጠኞች የስር ጥናት መሰረት ኤርትራ ከሰራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏ የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ደግሞ ያለ ፍርድ ታስረው ይገኛሉ ብሏል። ከዚህም ውስጥ 13ቱ ከ ጀምሮ በእስር ላይ የሚገኙ ናቸው ተብሏል። በፈረንጆቹ 2024 የኤርትራን የሰብአዊ መብት ሁኔታ የሚያየውን ኮሚቴ እንዲመሩ የተሰየሙት መሐመድ አብዱልሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ ስርዓትና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞች ናቸው ማለት አስታውቀው ነበር። የሶማሌላንዷ ፕሬዚዳንት ሶማሌላንድ የሀገርነት እውቅና ልታገኝ ነው አሉ። ፕሬዚዳንቱ ራስ ገዟ ሶማሌላንድ የሀገርነት እውቅና የምታገኘው ከአሜሪካ መሆኑን ተናግረዋል። የራስ ገዟ ሶማሌላንድ ፕሬዚዳንት አብዱራህማን አብዱላሂ ሶማሌላንድ የአገርነት እውቅና የምታገኝበት ጊዜ ተቃርቧል ማለታቸውም ዘጋርዲያን ጋዜጣ ነው የዘገበው። ፕሬዚዳንቱ አሁን ዋናው ጉዳይ በቅድሚያ የትኛው ሀገር መቼ ለሶማሌላንድ እውቅና ይሰጣል የሚለው ብቻ ነው ማለታቸውንም ዘገባው ጠቅሷል። ጋዜጣው አያይዞም ከፍተኛ የአሜሪካ ባለስልጣናት በቅርቡ በሀርጌሳ ጉብኝት ማድረጋቸውና በበርበራ ወደብ ለአሜሪካ ያለውን አዋጭነት የሚገመግም ቡድን አሜሪካ በቅርብ ወደ ሶማሌላንድ እንደምትልክም ፕሬዚዳንቱ ነግረውኛል ብሏ ከትራምፕ ጋራም ተነጋግሬ ያለው የሚሉት ኒው ፕሬዚዳንት ታሪያም ከአሜሪካ በኩል የሀገርነት እውቅና ለማግኘት ጫፍ ላይ ነን ባይ ናቸው። ዘጋርዲያ እንዳስነበበው ከሆነ ሶማሌላንድ ለአገርነት እውቅና ለመብቃት እያደረገች ያለችው ጥረት በርካታ ውጤቶችን እያመጣ ያለው ጉዳይ ሆኗል። በተለያዩ ሀገራት በኩል የሀገርነት እውቅና ይሰጠናል። ነገር ግን ማን ቀድሞ እንደሚሰጠም ታሪካዊ ሊሆን ይችላል በማለት ሲናገርም ተደምጠዋል። በዚህም መሰረት ከአሜሪካ በተመሳሳይ ሌሎች ሀገራትም ለሶማሊላንድ የሀገርነት እውቅና ለመስጠት ፍላጎት እንዳላቸው ሲያሳዩ ቆይተዋል። ኢትዮጵያን ጨምሮ ከሶማሊላንድ እውቅና ለመስጠት የተደረገው ጥረት በተለያዩ የዲፕሎማሲ ጫናዎች በሶማሊያ መንግስት አማካኝነት እንዲቋረጥ መደረጉ የሚታወቅ ነው። አሜሪካና አስራ አጋሮቿ ሩሲያና ሰሜን ኮሪያ በመንግስታቱ ድርጅት ጣለባቸውን ማዕቀብ እየጣሱ እንደሆነ ገለጹ። ሀገራቱ እንዳስታወቁት ሩሲያና ሰሜን ኮሪያ ወታደራዊ ትብብራቸውን በማጠናከር ሰሜን ኮሪያ ዩክሬን ላይ የሚተኮሱ ሚሳይሎችን ለሩሲያ በግልጽ እያቀረበች ነው ብለዋል። የመንግስታቱ ድርጅት ባለሙያዎች ባቀረቡት ሪፖርት ሰሜን ኮሪያ ከ2010 ጀምሮ የጣሉባትን ማዕቀቦች መጣስ በግልጽ ጀምራለች ብለዋል። በቀረበው የ29 ገጽ ሪፖርት ላይ እንደሰፈረው ሰሜን ኮሪያና ሩሲያ የተባበሩት መንግስታት ድርጅት ማዕቀብን አድርጎም የጣለባቸው ወታደራዊ ትብብር በመጣስ ግንኙነታቸውን ከየትኛውም ጊዜ በላይ ማጠናከራቸውን አውቀናል ብሏል። የማዕቀብ ግምጋሚዎች እንዳሉት ሰሜን ኮሪያ የጦር መሳሪያና ከጦር መሳሪያ ጋር የተገናኙ እቃዎችን፣ ሚሳይሎችን፣ እንዲሁም የጦር ተሽከርካሪዎችን በባህርና በአየር እንዲሁም በባቡር ለሩሲያ እያቀረበች ትገኛለች ብሏል። በአሁኑ ሰዓት ሰሜን ኮሪያና ሩሲያ ወታደራዊ ልውውጦችን ጭምር አድርገውም በዩክሬን የሰሜን ኮሪያ ወታደሮች አብረው እስከመዋጋት የደረሱ ቢሆንም የተባበሩት መንግስታት ድርጅት ግን የጣልኩት ማዕቀብ ተጥሷል ባይ ነው። ተደጋጋሚ ማዕቀቦችን በሰሜን ኮሪያና በሩሲያ ላይ እየጣላ ያለው የአሜሪካና አጋሮቿ ስርዓት በአሁኑ ሰዓት ታዲያም በራሽያም ሆነ በሰሜን ኮሪያ በኩል የሚሰማ ሆኖ አልተገኘም። ሁለቱ ሀገራት በአሁኑ ሰዓት እያደረጉት ያሉት ትብብር ቻይናን ጨምሮ እየሰፋ የመጣ ሲሆን ማዕቀቦቹን ለማስነሳትም የሚያደረጉት ጥረት ተቀዛቅዞም ዋነኛ ስራቸው ግንኙነታቸውን ማጠናከር ላይ ሆኖ ተገኝቷል የተባለው የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ዜና ያለው